ከለገጣፎ ደግሞ አሁን የምንሄደው ትዕግስት ወደ ኮየ ፈጨ ነው በኮየ የሚገኘው ባልደረባችን ታምራት ደለሊ ነው ኮዬ አካባቢ ላይ የነበረውን አቀባበል በምስራቁ በር በኩል ያለው አቀባበል ምን ይመስላል የሚለው ነገር ሊያስቃኘን ታምራት እየጠበቀን ነው ወደ እሱ ታምራት እንዴት አመሸ በኮየ ፈጨ ያለው ስነ ስርዓት ምን ይመስላል አመሰግናለሁ፣ ኃይለ ኢየሱስና ትዕግስት፣ እንደምን አመሽታችኋል። እንግዲህ በነገው ዕለት ታላቁ የመልካ ሬቻ በዓል በሆረ ፊንፊኔ አዲስ አበባ ላይ በድምቀት ይከበራል። ለዚህ በዓል ለመታደም ታዲያ ከተለያዩ የሀገሪቱ ክፍሎች ተሳታፊዎች ወደ መዲናዋ እየገቡ ነው የሚገኙት። እኛም ከመዲናዋ አምስቱ በሮች አንዱን በምስራቁ በር ተገኝተን ኮየ ፈጪ ላይ ለ ተሳታፊዎቹ ምን አይነት አቀባበል እየተደረገ ነው የሚገኘውን የሚለውን ተመልክተናል። በዚህም መልከታችን እንግዲህ ለተሳታፊዎቹ የተለያዩ አቀባበሎች ናቸው እየተደረጉ የሚገኙት። ተሳታፊዎቹም በተለያዩ የባህል አልባሳት ደምቀውና ተውበው ነው ወደ ከተማዊቱ እየገቡ የሚገኙት ማለት ነው። ከዛ ባሻገር ደግሞ የተለያዩ ዜማዎችንም ጭምር ነው እያሰሙ ወደ ከተማዋ እየገቡ የሚገኙት። ቀን ላይ የጀመረው ወደ ከተማዊቱ የመግባቱ ነገር አሁንም እስካሁን ድረስ በርካታ መኪኖች በዚህ በምስራቅ በር በኩል እየገቡ እንደሚገኙ ነው እየተመለከተን የምንገኘው። በርካታ ታዳሚዎች ናቸው ወደ አዲስ አበባ እየመጡ የሚገኙት ማለት ነው። በነገው እለት ለሚከበረው የሆረፊንፊኔ ኢሬቻ በዓል ላይ ለመታደም ወደ ከተማይቱ ሲገባም ሲገቡም ለተሳታፊዎቹ የሸገር ከተማ አስተዳደርና የአዲስ አበባ ከተማ አስተዳደር በጋራ በመሆን ነው አቀባበል እያደረገላቸው የሚገኙት በተለይም ደግሞ ያለአንዳች የጸጥታ ሁኔታ ወደ ከተማይቱ እንዲገቡም ጭምር አዲስ አበባ ከተማ የሚገኙት የሰላም ሰራዊቶች እንዲሁም ደግሞ በኮዬ ፈጬ አካባቢ ላይ የሚንቀሳቀሱት የጋቸነስርና አባላትም ጭምር ናቸው ለነዚህ ለእንግዶቹ አቀባበል እያደረጉ የሚገኙት። ወደ ከተማይቱ በሚገቡበት ወቅትም የተለያዩ የውሃ አቅርቦት እንዲሁም ደግሞ የሚበላ ምግብም ጭምር እያቀረቡላቸው ነው የሚገኙት ማለት ነው። እንደሚታወቀው ኢሬቻ የአንድነት የአብሮነት፣ የመቻቻል ምልክት መሆኑ ይታወቃል። ይህ የመቻቻል የአንድነት ሁኔታ ነው እየተመለከተ ነው የምንገኘው ከሁሉም አካባቢዎች የሚመጡት በህብረት ነው የተቀመጠላቸው የማረፊያ ቦታ አርፈው ወደ ከተማይቱ እየገቡ የሚገኙት ማለት ነው። እንደሚታወቀው የምስራቁ በር የአዲስ አበባ የምስራቁ በር የኦሮሚያ ክልል የምስራቁን እንግዶች እንዲሁም ደግሞ ከሲዳማም ክልል የሚገቡ ከዚያ ባሻገር ደግሞ ከተለያዩ የደቡብ አካባቢዎችም የሚገቡ እንግዶች ተመልክተናል ማለት ነው። ይህም እውነትም ኢሬቻ በዓል የመቻቻል የአንድነት ምልክት ስለመሆኑ የሚያመላክት ነው ማለት ነው በነገ የገውለት በዓሉ በድምቀት ነው የሚከበረው። አሁን እንግዶቹ ማረፊያ ቦታዎች ላይ አርፈው እንግዲህ ምሽቱን ደግሞ ወደ መዲናዋ ሁረፊንፊኔ ፊኔ ሬፈና ስፍራ ወደሚደረግበት የሚያቀኑ ነው የሚሆነው። እንግዲህ እኛም ከወዲሁ የኢሬቻ በዓል መልካም በዓል እንዲሆንላቸው ለት መልካቾቻችን እንመኛለን። ለአሁኑ ያለኝ መረጃ ይህንን ይመስላል። አመሰግናለሁ።